ዘመን አመጣሽ ጎርፎችን ስንቀበላቸው ሐሰት ዝም ሲባል እውነት ሊሆን ይችላል። ውሸት ዝም ሲባል ወደ እውነት ተርታ ሊመደብ ይችላል ግን እንደ እግዚአብሔር ሰው እግዚአብሔር እንደረዳው እግዚአብሔር እንዳበራለት ሰው ስናገር እኔ ከሚሰግጡት ወገኖች አይደሉም። እኔ እርቃናቸውን ከሚሄዱት ወገኖች አይደሉም። እኔ አብኖማር ከሆኑ ካበዱት ሰዎች ወገኖች አይደሉም። ይኸውልህ እብዶች ብንባል እንኳን ለእግዚአብሔር ወንጌል ነው እንጂ ለዚህ ዓለም ለዲያብሎ ሲስተም፣ ለሳጥናኤል ሲስተም፣ ለሉሲፈር ሲስተም አይደለም። እብዶች የሚሆነው ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ለሁለት ጌቶች መገዛት አትችሉም ይላል። ስለዚህ ጴንጤ ሲሰግጥ አያምርበትም ጴንጤ ሲሰግጥ ለእግዚአብሔር ወንጌል እንጂ በኢየሱ ለዓለም ሲሰግጥ አያምርበትም። እርቃኑን ሲሄድ አያምርበትም። እግዚአብሔርን የሚያመልክ ሲሰግጥ አያምርበትም። የእግዚአብሔርን ስም የሚጠራ ሲሰግጥ አያምርበትም። የእግዚአብሔርን ስም የሚጠራ በምድረ በዳ ላይ የሆነ ነገር ሆነው እርቃኑን ሲሄድ አያምርበትም። ምክንያቱም ክቡር የሆነ የሰማይና የምድር ጌታ እግዚአብሔር አምላክ በርሱ ተጠርቷል። ይሄ ነው እውነቱ ወንጌል የሚናገርን ይሄ ነው። ክቡር ነው ይላል። በኢየሱስ ክርስቶስ እግዚአብሔር አምላክ ሰባተኛ ቀን እስከያርፍ ድረስ ከአንድ እስከ ስድስት ባሉ ቀኖች ብዙ ዛፎችን፣ ውሃዎችን፣ ብዙ ብዙ ዘፍጥረት ላይ ጻፉትን ከምዕራፍ አንድ ጀምሮ ይሁን ይሁን ይሁን ይሁን ያለ የመጣ መስፍን ጋር ሲመጣ ምን እንዳደረገው ከምድር አፈር ላይ ወስዶ ይላል መጽሐፍ ቅዱስ ይናገር። አበጀው ይላል አሳመረው፣ ውብ አደረገው። ዳዊት ሲናገር እንደዚህ ይላል ግሩምና ድንቅ ሁኜ ተፈጥሬያለሁና እግዚአብሔርን አመሰግነዋለሁ። እዲ ይሄ ሰውዬ ታዲያ እንዴት ከሰውነት ተርታ ወርዶ ወደ አብኖርማል የሆነ ወደ እብደት ተርታ ከምርቃ ተርታ ወርዶ እንዴት ወደ ስድብ ተርታ የእግዚአብሔርን ወንጌል ከመናገር ተርታ ወርዶ እንዴት አሉባልታ ጉሮኖ ተርታ ይገባ፣ አያምርበትም። የሚያምርበት ወንጌል ነው። የሚያምርበት የእግዚአብሔር ክብር ነው። የሚያምርበት ኢየሱስ ጌታ ስል ነው ሲ የሚያምርበት በአሮጌቶች ተረት ላይ ሲቀመጥ ሳይሆን የሚያምርበት በሃያላን ጉባኤ ሲቀመጥ ነው። የሚያምርበት የነገውን አይቶ ሲናገር ነው። በኢየሱስ ክርስቶስ የሚያምርበት የእግዚአብሔር ወንጌል ሲናገር ነው። ጌታ ለዘላለም ይባረክ። ኢየሱስ ጌታ ነው ሲል ያምርበታል። ይሄን እውነቱ ጌታ ለዘላለም ይባረክ። የረዳን ጌታ ስሙ ለዘላለም ይባረክ። ምህረቱን